የህወሓት ታጣቂዎች በአዲግራት በወጡት የተቃውሞ ሰልፍ መንገድ ዘጉ። የዓለም አብያተ ክርስቲያናት ምክር ቤት በአርሲ ለተገደሉት ክርስቲያኖች ዙሪያ መግለጫ ወጣ። ኡጋንዳ ኬንያን አባርሬ የህንድ ውቅያኖስን ለመቆጣጠር የስምንት ሰዓታት ውጊያ ይበቃኛል አለች። የሚሉና ሌሎቹ ጉዳዮችንም ይዘናል። ጤና ይስጥልን። ይህ የአይኒውስ ኢትዮጵያ ዕለታዊ ዜና ነው። ከእኛ ጋር ይቆዩ። አርሜ 15 የተባለ የህወሓት ጦር ቡድን ትናንት በአዲግራት ባካሄዱ የተቃውሞ ሰልፍ ምክንያት መንገድ ዘግቶ መዋላቸውን የአካባቢው ነዋሪዎች ገለጹ። አዲግራት ከተማን ከክልሉ ዋና ከተማ መቀሌ፣ እንዲሁም ወደ አደዋ የሚወስዱ ቁልፍ መንገዶች በህወሓት አርሚ 15 በተባለ ቡድን በተካሄደ ተቃውሞ ሰልፍ ምክንያት ተዘግቶ መዋላቸውን የተነገረው ይህ የመንገድ መዘጋት በክልሉ ምስራቃዊ ዞን አዲግራትና በማካላዊ ዞን አድዋ እንዲሁም ከዋና ከተማው መቀሌ ጋር ያለውን የትራንስፖርት የንግድና የህዝብ እንቅስቃሴ በእጅጉ እንዳስተጓጉለ ተገልጿል። ተቃውሞውን እንዳካሄደ የተነገረለት አርሚ 15 የተሰኘው ቡድን በቀድሞው የህወሓት ጦር መዋቅር ውስጥ የነበረ ክፍል እንደሆነ መረጃዎች ያመለክታሉ። የአካባቢው ምንጮች እንደገለጹት የተቃውሞ መንስኤ ምን እንደሆነ እስካሁን በግልጽ አልተገለጸም። ይሁን እንጂ ይህ ክስተት የፕሪቶሪያውን የሰላም ስምምነት ተከትሎ በትግራይ ክልል እየተካሄደ ባለው የሰራዊት ትጥቅ መፍታትና ማቋቋም ዲዲአር እንዲሁም አልፎ አልፎ ከሚነሱ ውጥረቶች ጋር ግንኙነት ሊኖረው እንደሚችል ታዛቢዎች ይጠቁማሉ። በጉዳዩ ዙሪያ የክልሉ ጊዜያዊ አስተዳደርም ሆነ ሌሎች ባለስልጣናት እስካሁን የተሰጠ መግለጫ የለም። የዓለም አብያተ ክርስቲያናት ምክር ቤት በአርሲ ለተገደሉት ክርስቲያኖች የተሰማውን ሐዘን ገለጸ። የምክር ቤቱ ዋና ጸሐፊ ዶክተር ጄሪ ፒ ላይ በትናንትናው ዕለት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በጻፉት ደብዳቤ በአርሲ ዞን ቢያንስ 20 ያህል የቤተ ክርስቲያኑ አባላት ላይ በተፈጸመው ጥቃት የተሰማቸውን ሐዘን ገልጸዋል። ዋና ጸሐፊው አጋርነታቸውን ለማሳየት ጭምር በላኩት በዚህ ደብዳቤ ይህ ትርጉም የለሽ የህይወት መጥፋት የሰላምን መጥፋትና ሁሉንም ማህበረሰቦች ለመጠበቅ የሚያስችል እርቀ ሰላም አስፈላጊ መሆኑን የሚያሳይ ነው ብለዋል። ጨምሮም በዚህ የሐዘን ጊዜ ከእናንተ ጎን እንቆማለን፣ በጥቃቱ የተጎዱትን ሁሉ በጸሎት እናስባቸዋለን፣ ጌታ መጽናናትና ፈውስን ጥንካሬ እንዲሰጣቸው ለምናለን በማለት አስታውቀዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ በጥቅምት ወር 2018 ብቻ 25 ኦርቶዶክሳውያን በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ መገደላቸውን ማስታወቁ ይታወሳል። የኢትዮጵያ ሃይማኖት ተቋማት ጉባኤ በበኩሉ በኦሮሚያ ክልል አርሲ ዞን የተፈጸመውን ጥቃት ዙሪያ ያሰማረው አጣሪ ኮሚቴ የደረሰበትን የመጀመሪያ ደረጃ ሪፖርት ይፋ ማድረጉ የሚታወስ ነው። ኮሚቴው በሪፖርቱ የአርሲው ግድያ የአንድን ሃይማኖትና ብሔርን ትኩረት ያደረገ አይደለም ማለቱም አይዘነጋም። በደቡብ ኢትዮጵያ ክልል ጂንካ ከተማ የቫሪያል ሂሜሬጂክ ፊቨር ወረርሽኝ መከሰቱን ተከትሎ እርምጃዎች እየተወሰዱ መሆኑ ተገለጸ። በደቡብ ኢትዮጵያ ጅንካ ከተማ በተከሰተው የቫይራል ሄሜሬጂክ ፊቨር ወረርሽኝ ስድስት ሰዎች መሞታቸውን የተነገረ ሲሆን ከሞቱ ስድስት ሰዎች መካከል አንድ ዶክተር እና አንድ ነርስ ይገኙበታል። የጅንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር የሆኑት ዶክተር አለሞ ታደሰ ሁለቱ የጤና ባለሙያዎች ህይወታቸው ያለፈው ተመሳሳይ የበሽታው ምልክት የነበራቸውን ታካሚዎች ሲያከሙ ከቆዩ በኋላ መሆኑን ተናግረዋል። ይህ ደግሞ በሽታው ከታካሚው ጋር በሚደረግ የቅርብ ንክኪ የመተላለፍ ከፍተኛ ስጋት እንዳለው ያሳያል ተብሏል። የወረርሽኙ መከሰት ይፋ መሆኑን ተከትሎም የዓለም ጤና ድርጅት ትናንት ሐሙስ ባወጣው መግለጫ ወረርሽኙን ለመቆጣጠር 11 ባለሙያዎችን ያካተተ ቡድን ወደ ጂንካ መላኩን አረጋግጧል። የባለሙያዎቹ ቡድን በቦታው በመገኘት የበሽታውን ክትትል፣ የላቦራቶሪ ምርመራ፣ የኢንፌክሽን ቁጥጥርና ለታካሚዎች የሚሰጠውን የህክምና እንክብካቤ ጥረቶችን ያጠናክራሉ። ድርጅቱ በተጨማሪም የሚከተሉትን አስፈላጊ ቁሳቁሶችን ድጋፍ ያደረገ መሆኑን አስታውቋል። እነዚህም የግል መከላከያ መሳሪያዎች፣ የኢንፌክሽን መከላከያ ቁሳቁሶች ተንቀሳቃሽ የለይቶ ማቆያ ድንኳን ናቸው። ከዚህ በተጨማሪም ኢትዮጵያ የምትሰጠውን ምላሽ ለማግኘት የ3000 ዶላር ድንገተኛ አደጋ ፈንድ መመደቡን ገልጿል። የኢትዮጵያ ጤና ባለስልጣናት በበኩላቸው በደቡብ ኢትዮጵያ ክልል የተፈጠረውን ኬዞች ተከትሎ ምርመራ እና ምላሽ እያጠናከሩ መሆኑን መግለጫው ጠቁሟል። ትክክለኛውን የበሽታውን መንስኤ ለማግኘት የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ላብራቶሪ ምርመራ እያካሄደ ነው። የኤርትራ መንግስት በዜጎቹ ላይ የዘር ማጥፋት ወንጀል እየፈጸመ ነው ሲል የዓለም አቀፉ የጄኖሳይድ ዎች ተቋም አስታወቀ። ጂኖሳይድ ዎች የተሰኘው ዓለም አቀፉ የሰብአዊ መብት ተሟጋጅ ድርጅት ባወጣው ሪፖርት እንዳመላከተው የኤርትራ ስርዓት በሰብአዊና ዲሞክራሲያዊ መብቶችን ከማፈን ባለፈ በገዛ ዜጎቹ ላይ የዘር ማጥፋት ወንጀል እየፈጸመ ነው ይላል። ከዚህ በፊት 11 ፖለቲከኞች እና ከ16 በላይ ጋዜጠኞች በስርዓቱ ታፍነው የደረሱበት እንደማይታወቅ የገለጸው ሪፖርቱ ገደብ የሌለው የብሔራዊ አገልግሎትን ጨምሮ በእምነቶች እና በአናሳ ብሔረሰቦች ላይ የሚፈጸሙ ወንጀል የኤርትራ ህዝብ ቁጥር እንዲያሽቆለቁል እንዳደረገው ገልጿል። የኤርትራ ሪፖርት 2025 በሚል ርዕስ የወጣውና በጄኖሳይድ ዎች ድረገጽ ላይ የታተመው ዘገባ የኤርትራ ኃይሎች የትግራይን ጦርነት በይፋ ያቆመውን የ2018ቱን የሰላም ስምምነት ቢያደርጉም የሰብአዊ መብት ጥሰቶችን መፈጸማቸውን ቀጥለዋል ብሏል። ኤርትራ በኢትዮጵያ መንግስትና በህወሓት መካከል በተደረገው የሰላም ስምምነት ውስጥ እንዳልተሳተፈች አስታውሶ በአሁኑ ጊዜ ሰራዊቷ ከትግራይ እንዳት እንድታስወጣና ስምምነቱን እንድትፈርምም አሳስቧል። እስከ ዛሬ ድረስ ወታደሮቿ በትግራይ ምድር መኖራቸው በኢትዮጵያ ውስጥ ለተፈጠረው አለመረጋጋት አንዱ ምክንያት እንደሆነ አክሏል። የኡጋንዳው ጦር ኃይሎች አዛዥ የሆኑት ጄኔራል ሙሃዚ ኬሩጋባ ኬንያን አባርሬ የህንድ ውቅያኖስን ለመቆጣጠር የስምንት ሰዓታት ውጊያ ይበቃኛል ማለታቸው ተሰምቷል። የፕሬዝዳንት ሙሴቪኒ ልጅ የሆኑትና በኡጋንዳ ጦር ኃይል ውስጥ ከፍተኛ ስልጣን ያላቸው ጀኔራል ሙሃዚ ኬሩባ በማህበራዊ ሚዲያው ላይ የጻፈው መልእክት በርካቶችን አስገርሟል። ጀኔራሉ ከአባቴ ፍቃድ ከተሰጠኝ የህንድ ውቅያኖስን ከኬንያ እጅ ወስጄ የኡጋንዳ ንብረት ለማድረግ የሚፈጅብኝ ስምንት ሰዓታት ብቻ ነው ያለ ሲሆን ይህ ጀኔራል ከዚህ ቀደምም አወዛጋቢ አስተያየቶችን በመጻፍ ይታወቃል። የኡጋንዳው ፕሬዚዳንት ዌሪ ሙሴቪኒ በህንድ ውቅያኖስ የባህር ኃይል ለማቋቋም እንፈልጋለን ማለታቸው ይታወሳል። ጉዳዩ የባህር ኃይል ማቋቋማቸው ሳይሆን የባህር በር የሌላት ይህች ሀገር እንዴት ይህን እቅዷን ታሳካለች የሚለው ነው ያሉት ፕሬዚዳንት ሙሴቪኒ ለዚህ ጥያቄ በሀገራቸው የሚሰራጨው ሞባይል ሬዲዮ መልስ ሰጥተዋል። በመልሳቸው ላይ የአፍሪካ ጂኦግራፊ አቀማመጥ ከጋራ መኖሪያ ቤት ጋር አመሳስለው አቅርበዋል። ሲናገሩም አንድ የጋራ መኖሪያ ቤት ውስጥ እንዳለንና የጋራ መኖሪያ ግቢ እንዳለው አድርገን እንቁጠር። ያ ግቢ የጠቅላላ ነዋሪዎቹ ነው፣ ነዋሪዎቹም በዚያ ግቢ ውስጥ የመጠቀም መብት አላቸው ብለዋል ሙሴቪኒ። ሲቀጥሉም አዎ፣ በእርግጥ ኡጋንዳ በዚህ ግቢ ውስጥ የባህር በር የሌላት ናት፣ ግን የጋራ ውቅያኖስ አለኝ። ይህ የት ነው ካላችሁ፣ ደግሞ የህንድ ውቅያኖስ ነው በማለት አስረድተዋል። የህንድ ውቅያኖስ በጋራ መኖሪያ ቤት ውስጥ እንዳለው ግቢ መሆኑንም ገልጸዋል። የኡጋንዳ ኢኮኖሚና የደህንነት ፍላጎት ከህንድ ውቅያኖስ ጋር የተገናኘ መሆኑን የጠቀሱት ሙሴቪኒ ለዚህም በውቅያኖሱ ላይ የራሳቸው ባህር ኃይል ማቋቋም ፍላጎት እንዳላቸው ተናግረዋል። ይህ ደግሞ ማንም የሚፈቅድላቸውና የሚከለክላቸው ሳይሆን መብታቸው መሆኑን አስረግጠው ገልጸዋል።